ውድ የጥለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጥለስ ሚዲያ ባሳዬ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን በርካታ መረጃዎችን እና ወቅታዊ ጉዳዮችን ያጠናቀርንበትን መርሃ ግበር ወደ እናንተ የምናደርግ ይሆናል። ስለዚህ የጥለስ ሚዲያን ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክ ሸር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሜምበር፣ ሰብስክራይበር የሆናችሁ ወገኖችን እያመሰገን ሌሎች ወገኖችም ዝግጅታችንን ማየት ከመጀመራችሁ በፊት ጠለስ ሚዲያን ሰብስክራይብ አድርጎ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን ብአዴን በራሱ ሜዳ ድባቅ ስለመመታቱ ይመለከታል። እንግዲህ ብአዴን በራሱ ሜዳ በፎርፌ ተዘርሯል፣ ፋኖ ዘርሮታል። ይኸውም ሊሆን የቻለው እንዴት ነው? ብአዴን በዛሬው ዕለት የድጋፍ ሰልፍ ጠርቶ ነበረ። በዛሬው ዕለት በባህር ዳር ከተማ ፋኖ የሚያዋግዝ እና ለማዕደን የሚያግዝ የድጋፍ ሰልፍ ተጠርቶ ነበረ። እና የድጋፍ ጥሪውም የተደረገው በደብዳቤ ሲሆን በዚህ የድጋፍ ሰልፍ ላይ የማይገኝ የከተማችን ነዋሪ ላይ እርምጃ እንወስዳለን በማለት ጠበቅ ያለ ደብዳቤ በየመንደሩ አስተራይፎ ነበረ። ከዚህ ባለፈም የሰልፍ ጥሪ የሚያደርጉ ቅስቀሳ የሚያካሂዱ ካድሬዎችን በየሰፈሩ በትኖ ነበር። ይኸውም የብአዴን የድጋፍ ሰልፍ መጠራቱ በተሰማ ቅጽበት የአማራ ፋኖ ብሔራዊ ኃይል በጎጃም ብአዴን በጠራው የድጋፍ ሰልፍ ላይ ማስጠንቀቂያ አውጥቶ ነበር። ይህም ማስጠንቀቂያ ምንድ ነው? የሚለው የባህር ዳር ነዋሪዎችን ብአዴን በግዳጅ ሰልፍ ለማውጣት ጥረት እያደረገ ይገኛል። ይሁንና በዚህ ሰልፍ ላይ ብአዴን የሽብር ጥቃት ፈጽሞ ፋኖን ለመውገዝ ማቀዱን የደረሰ መረጃ ያመለክታል። ስለዚህ በዚህ ሰልፍ ላይ ለሚከሰት ጉዳት አደጋ ኃላፊነቱን አልወስድም የሚል ማስጠንቀቂያ አውጥቶ ነበረ እና አረጋ ከበደ ባህር ዳር ላይ ቁጭ ብሎ ካስተላለፈው ትዕዛዝ ይልቅ ዘመነ ካሴ ጮቄ የተራራ ላይ ሆኖ ያስተላለፈው ትዕዛዝ ተቀባይነት አግኝቶ የባህር ዳር ነዋሪዎች ዛሬ ሰልፍ ሳይወጡ ቀርተዋል። ይኸው በፎቶ እንደምታወት ነው። እንኳን የባህር ዳር ከተማ ነዋሪዎች ቀርቶ የብአዴን ቤተሰቦች እና ብአዴኖች ራሱ አልወጡም። በዛሬው ሰልፍ ላይ የፋኖ ማስጠንቀቂያ በመስማት የብአዴን ቤተሰቦች ራሱ በዚህ ሰልፍ ላይ አልተገኙም። እኔ ዛሬ በጣም ደስ ነው ያለኝ ተከታታይ ፖስቶችን ሳጋራ ነበረ። ፋኖ አሸንፏል። ዛሬ ከፍተኛ የሆነ ድል ያስመዘገበበት ቀምኗል። እንግዲህ በተለያዩ ሚዲያዎች ሲዘገብ እንደነበረው ይሄ ወር የአማራ ፋኖ ህዝባዊ ኃይል ከፍተኛ የሆነ ድል እያገኘበት ያለ ወር ነው። ባለፉት 15 ቀናት የተመዘገበ ድል መጠነ ሰፊ ነው። በጎንደር ምድር ላይ የአማራ ፋኖ ብሔራዊ ኃይል ትልልቅ ድሎችን አስመዝግቧል። በምርኮ የተንበሻበሸበት በዚህ መልኩ ሲፈነጩ የነበሩ የአብይ አህመድ ኮማንዶዎችም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በወሰደው እርምጃ የህይወት ዋጋ መክፈላቸው ሲዘገብ ነበረ እና ወታደራዊ ጉዳት ያስተናገደበት ነው አገዛዙ ማለት ይቻላል። በሌላ መልኩ ደግሞ ዛሬ ፖለቲካዊ ሽንፈት አስተናግዷል። ፖለቲካዊ ሽንፈት አስተናግዷል። በአደኖች የሚፈነጩባት ከተማ ብትሆንም የባህርዳር ከተማ በአደን በሚርመሰመስባት የኔ በሚላት የባህርዳር ከተማ እንኳን የራሱን ትዕዛዝ ተፈጻሚ ማድረግ አልቻለም። ለባህርዳር ህዝብ ያለኝ ምስጋና መግለጽ ወዳለሁ በዚህ አጋጣሚ የባህር ዳር ህዝብ እንደ ኮምቦልቻ አይደለም ኮምቦልቻ ላይ እንግዲህ የአብይ አህመድ ተላላኪዎች የከሚሴ ኦነጎች የተለያዩ ኃይሎች የሚፈነጩባት ከተማ ናት ሁሌ ባህደን የሆነ ነገር ሲጠራ ተሰብስበው ይወጣሉ ከዛ አማራን ያወግዛሉ ፋኖን ያወግዛሉ ለኦሕዴድ አገዛዝ ድጋፋቸውን ይገልጻሉ ባህር ዳር ግን እንደዚህ አይነት ከተማ አይደለችም ምን ታመጣለህ ብለዋል ዛሬ ባህደን ምን ታመጣለህ ከዚህ በላይ ምን የምታመጣው ነገር አለ ገበሬዎቻችን በማዳበሪያ እጥረት እየተሰቃዩ ባለበት ሁኔታ ስምንት ኩንታል የሚፈልግ ገበሬ አራት ኩንታል ለመውሰድ እየተገደደ ባለበት ሁኔታ በዋጋ ጭመሪ የተነሳ ማለት ነው ኑሮ ጣሪያ መነካበት መኖር በተቸገርንበት ሰላም ባጣንበት ከዚህ በላይ ምን ልታመጣ ትችላለህ? ብለው የባህር ዳር ነዋሪዎች የባህር ዳር ህዝብ በአደን የጠራው ሰልፍ ላይ ሳይገኙ ቀርተዋል። ባህር ዳር መሪዬ የምትለው አማራው ዘመነ ካሴን እንጂ ተላላኪውን ቅጥረኛውን አረጋ ከበደ መሪ ብላ እንዳልተቀበለችው ዛሬ አፍ አውጥታ ተናግራለች። በዚህም የተነሳ በአደኖች ምን ነው በቀረበት ኑሮ እያሉ ነው የሚል መረጃ ደረሰን። ጊዜ እስከ ዛሬ እንደምታውቁት ተመስገን ጥሩ ነው፣ ይሄኔ ሀያ ሰላሳ ፎቶ ለጥፎ ነበር። የባህር ዳር ህዝብ ዛሬም አሰላለፉ ከኛ ጋር መሆኑን አሳይቷል። ፋኖን አውግዟል። ሰላም እንደሚፈልግ ተናግሯል። የብልጽግና ደጋፊ መሆኑን አሳይቷል በማለት ይለጥፍ ነበር። ሆኖም ግን ዛሬ የሚለጥፉ አላገኘም፣ የሚለጥፉ አላገኘም። አረጋ ከበደም ተመስገን፣ እነ ጄኔራል መሐመድ ተሰማ እና በውታደሰ አንገት የደፉበት ቀን ሆኗል። የሚገርማችሁ ነገር እኮ የባህር ዳር ከተማ ህዝብ በዚህ ሰልፍ ላይ አለመውጣቱ አደለም። ማስገራሚው ነገር የሴፍትኔት ተጠቃሚዎች እንኳን አልወጡም። የሴፍትኔት ተጠቃሚዎች፣ የመንግስት ሰራተኞች፣ የብአዴን ቤተሰቦች ራሱ አልወጡም። የባህልን ቤተሰቦች እራሱ የሚያዳምጡት የፋኖን ትእዛዝ መሆኑን ዛሬ አረጋግጠዋል እና ዛሬ ፋኖ ከፍተኛ የሆነ ፖለቲካዊ ድል ያገኘበት ቀን ሆኗል። በባህር ዳር ከተማ በአማራ ክልል ርዕሰ መዲና በሆነችው የባህር ዳር ከተማ ፋኖ ዛሬ ድል ተጎናጽፏል። እየጠበቅን ነው ተብሏል። እየጠበቅን ነው፣ እነዚህ መሪዎቻችን አይደሉም፣ ተላላኪዎች ቅጥረኞች ናቸው በማለት የባህር ዳር ህዝብ መልዕክቱን አስተላልፏል። ስለዚህ የባህር ዳር ህዝብ ሊመሰገን ይገባዋል። የጎጃም አማራ ሊመሰገን ይገባዋል። እዚህ ጋር በተገናኘ ዛሬ እንግዲህ የባህር ዳር ህዝብ የብአዴን ሰልፍ ላይ ባይገኝም፣ እነ አቡነ አብርሃም እነ ኢብራሂም ቱፋ ሰልፉ ላይ ተገኝተዋል። የሃይማኖት አባቶች የሚባሉት ነውር የተፈቀደላቸው ምእመናኑ የማይገኝበት ቦታ ላይ መገኘት የተፈቀደላቸው፣ ለአገዛዙ መንበርከቅ መገዛት የተፈቀደላቸው የሃይማኖት አባቶች መነጽራቸውን ገርግደው ባዶ ስቴዲየም ውስጥ ታይተዋል፣ እነ አቡነ አብርሃም። ስለዚህ ዛሬ ሞራሉ የተንኮታኮተውን የብአዴን አመራር ሞራል ለመጠገንም ጥረት አድርገዋል። አረጋ ከበደ የኦሕዴድ ቅጥረኛ ሆኖ የአማራውን ደም በማፍሰሱ ገዳማትን ገዳማትንና አድባራትን በማርከሱ እና አማራውን በማስወረሩ ክልሉን በማስወደሙ ሽልማት ይገባሃል በማለት ሜዳሊያ ሸልመውታል። ዛሬ በባህር ዳር ህዝብ ሞራሉ የተነካውን የተነካውንና መሪያችን አይደለህም ተብሎ የተናቀውንና ህዝቡ የድጋፍ ሰልፍ የነፈገውን አረጋ ከበደን ጥሩ መሪ ነህ ጥሩ መሪ ነህ የኦህዴድን ተለቆ ተቀብለህ የህዝብህን ደም በማፍሰስህ ገዳማትና አድባራትን በማርከስህ ክልሉን በማተራመስህ ሽልማት ይገባሃል በማለት ያው በምታየው መልኩ ሜዳ ላይ ያሸልመውታል። መቼም የአማራ ህዝብ እኮ የተካሄደው በፖለቲካ መሪዎቹ ብቻ አይደለም፣ በሃይማኖት መሪዎቹ ጭምር የተካሄደ ነው። አይኖ አቡነ አብርሃም ይህን ማድረግ ላይፈልጉ ይችላሉ። ግን ደግሞ ሌሎች ሃይማኖት አባቶች ተሳስተው ሌሎችን ለማሳሳት የተፈጠሩ ልክ እንደ ሰይጣን በእኩይ ተግባር የተጠመዱ በመሆናቸው የተነሳ ብቻውን ተነጥሎ ላለመወገዝ ያደረገው ነገር ሊሆን ይችላል። ግን ባይበላስ ቢቀር የሃይማኖት አባት እኮ ከምዕመናኑ በፊት ለየትኛውም ነገር ዋጋ ለመክፈል ዝግጁ መሆን አለበት። ህዝቡ በተሰለፈበት መስመር መሰማራት አለበት። ህዝቡ የጠላውን ነገር አብሮ ሊጠላ ይገባል። ምክንያቱም ህዝብ አይሳሳትም። አንድን ነገር የሚጠላው አስቦ፣ ተንትኖ እና ሁሉን ነገር ተመልክቶ ነው። ይሁንና ጥፋት ለማጥፋት የተፈቀደላቸው ነውር ቦታ ላይ መገኘት የማይገዳቸው የሃይማኖት አባቶች ዛሬም በአማራ ህዝብ ላይ ክደብ ፈጽመዋል ላረጋ ከበደ ሜዳሊያ አይደለም ሜዳሊያ አይደለም የሚገባው የሚገባው ህግ ቢኖር ኑሮ የስቅላት ህግ ነበር የሚገባው በሱ የተነሳ ስንት ንጹሐን በድሮን ተጨፍጭፈዋል ስንት እናቶች ልጆቻቸውን እንዳዘሉ በደም ተለውሰው ወድቀዋል አማራ ክልል ላይ ያልተፈጸመ በደል የለም። ያልተደፈሩ ሴቶች የሉ እና እንደዚህ ያለ ቅጥረኛና ነውረኛ መሪ ሽልማት በመስጠት ዛሬም ከአገዛዙ ጎን መሰለፋቸውን የሃይማኖት አባቶች አሳይተዋል። ወደ ቀጣዩ መረጃ ስንሸጋገር እጅ የሰጡ የአፋሃድ መሪዎችን በተመለከተ የደረሰ መረጃ አለ። እንግዲህ ባለፉት ጊዜያት የአፋብኃ የክፍለ ጦር መሪዎች የሆኑት እነ ወይዘሮ ጸዳሉ እነ አማኑ እነበለጠ እጃቸውን ሰጥተው ወደ አገዛዙ ጉያ መግባታቸው የሚዘነጋ አይደለም እና አሁን ላይ ስላሉበት ሁኔታ ለማጣራት ስንሞክር፣ ፋኖ ያለበትን ቦታ ስለምታውቁ የዘመቻ መሪ ሆናችሁ ዞናችሁን ወረዳችሁን ነፃ እስክታወጡ ድረስ አንዳንድ ነገሮችን ማድረጋችሉም ተብሎ ማዕቀብ እንደጣለባቸው የደረሰ መረጃ ያመለክታል። እንግዲህ ከነዚህ የአፋሃድ መሪዎች ጋር እጃቸውን የሰጡ ሀያም ሰላሳም ታጣቂዎች መኖራቸው የሚዘነጋ አይደለም እነ አማኑ እነ ጸዳሉ እነበለጠ ማለት ኬላ እየዘረጉ ወታደሮቻቸውን እየደረደሩ እገታ ሲፈጽሙ ህዝብን ሲዘርፉ የፋኖን ትግል ለማበላሸት ስም ለማጥፋት ያገዛዙን ተልእኮ ተቀብለው ብዙ ነገሮች ሲያደርጉ የነበሩ የክፍለጦር መሪዎች ናቸው እና በግታ ተግባርም እስከ 60 ሚሊዮን ብር ድረስ በቤተሰቦቻቸውና በራሳቸው አካውንት ማስቀመጣቸው ሲነገር ነበር። ስለዚህ አገዛዙ ፋኖ ያለበትን ቦታ ስለምታውቁ የዘመቻ መሪ ሆናችሁ ወጣቱን አደራይታችሁ ልላችሁን፣ ወረዳችሁን፣ ዞናችሁን እስክታጸዱ ድረስ የመኖሪያ ቤት መስሪያ ቦታ ልሰጣችሁ ቀርቶ በአካውንታችሁ የተቀመጠውን ገንዘብ ማንቀሳቀስ አትችሉም ብሎ አካውንታቸውን እንዳገደባቸው የደረሰ መረጃ ያመለክታል። እጃቸውን ከመስጠታቸው በፊት ቃል የተገባላቸውን የመኖሪያ ቤት መስሪያ ቦታ ሊሰጣቸው ቀርቶ በእገታ የሰበሰቡትንና በቤተሰቦቻቸውን በራሳቸውን ስም ያስቀመጡትን ገንዘብ ማንቀሳቀስ አትችሉም ተብሎ አካውንታቸው ተዘግቷል። ከዚህ ባለፈ ቁም እስረኛ ተደርገዋል። አጃቢ ይመስላል የተመደበላቸው፣ ግን አጃቢ ሳይሆን ጠባቂ ነው የተመደበላቸው በሚሄዱበት ቦታ ሁሉ አብሮ እየተከተለ ልክ እንደ እስረኛ እንዳያመልጡ እንዳይጠፉ የሚጠብቁ ጠባቂዎች ተመድበው ነጻነታቸውን አሳጥተዋቸዋል። በመሆኑም እነ ጸዳሉ እነ አማኑ እነበለጠ ተመልሰው ወደ ጫካ ይሸፍቱ። ከዚህ በኋላ ወደ ጫካ ቢገቡ ሕዝቡም ፋኖውም ጨፍጭፎ ያጠፋቸዋል። ያንን እድል አትተዋል። ስለዚህ ብቸኛ አማራጫቸው ከሀገር መውጣት ሆኗል፣ መሰደት ሆኗል። ከሀገር ለመሰደትም ግን ጠባቂ ስለተመደበ አብሯቸው የሚዞር አብሯቸው የሚንቀሳቀስ የቁም እስረኛ በመሆናቸው መሆናቸው የተነሳ ያንንም ማድረግ አልቻሉም፣ የሚል መረጃ ደርሶናል። በነገራችን ላይ ብልጽግና እንደዚህ አይነት ነገር ሲያደርግ የመጀመሪያው አይደለም። ከዚህ በፊትም ስንናገር እንደነበረው የኦነግ አመራሮችንም ተመሳሳይ አይነት ማታለያ አቅርቦ እጃቸው እንዲሰጡ ካደረገ በኋላ ክህደት እንደፈጸመባቸው ስንገልጽ ነበር። በአካውንታቸው አንዳንዶቹ ሀያ ሰላሳ ሚሊዮን ብር ሁሉ እያስገባ እያስገባ ከዛ ያብር ገባለን ብለ የመጡትን እንደገና በሽብር የተፈራ ሀብት ነው እያለ አካውንታቸው እንዳይንቀሳቀስ እያገደ አንዳንዶቹን ደግሞ አካውንታቸው ካስገባ በኋላ መረጃውን ከባንክ አውጥቶ ለሌሎች ታጋዎች መረጃውን በመስጠት ው አገዛዙ ጋር እየሰሩ ነው እኮ። 230 ሚሊዮን ብር እኮ በአካውንታቸው ገብቷል የሚል አሉ ዋልታ በመንዛት በጦሩ እንዲመቱ እያደረገ መሆኑን ስንገልጽ ነበር። ስለዚህ እነ ጸዳሉም ዛሬ ተመሳሳይ የሆነ ክደት አስተናግደዋል። ብዙ ነገር ቃል ተገብቶላቸው ነበር። የመኖሪያ ቦታ ይሰጣችኋል፣ ይህን ያህል ገንዘብ ይሰጣችኋል ተብለው ነበር የገቡት እዛም ብዙ ተልእኮ ሲፈጽሙ ነበረ። ይሁንና ከገቡ በኋላ ግን እንኳን አገዛዙ የብር ሽልማት ሊያቀርብላቸው ቀርቶ መሬን ሊሰጣቸው ቀርቶ በገታ የሰበሰቡትንም ገንዘብ ማንቀሳቀስ አትችሉም ተብሎ እንደታገደባቸው የጠለስ ሚዲያ ምንጮች ገልጸዋል። ወደ ቀጠው ርዕስ ስንሸጋገር የኢትዮጵያ ሕዝብ የብልጽግናን ስርዓት አሽቀንጥሮ ከልብ አውጥቶ ከወረወረው አመታት መቆጠራቸው እርግጥ ነው። ብልጽግና በኢትዮጵያ ሕዝብ ዘንድ የተናቀ የተተፋ ስርዓት መሆኑ የሚያጠራጥር አይደለም። ይሁንና አገዛዙ ደግሞ ወደ ሕዝብ ልብ ውስጥ ተመልሶ ለመግባት አንዳንድ ጥራቶች እያደረገ ይገኛል። እንደገና ቅቡልነት ለማግኘትና በቀጠው ምርጫ ከኢዜማና ከአብንጋ ተወታድሮ ራሱን አሸናፊ ለማድረግ አንዳንድ ማታለያዎችን መደለያዎችን እያቀረበ ይገኛል። ከነዚህም ማታለያዎች ወይም መደለያዎች መካከል አንዱ ለምሳሌ መሬት መስጠት ነው። ይህ ማታለያ ደግሞ በአዲስ አበባ ብቻ ሳይሆን በመላው ኢትዮጵያ ተግባራዊ እየተደረገ ይገኛል። ትናንትናም አዳነች አቤ በአዲስ አበባ የሚገኙ መንግስት ሰራተኞችን ሰብስባ ነበር። ጠቅላይ ሚኒስትሩ ባለፈው ባለሀብቶችን ሰብስቦ ነበር። ዛሬ ደግሞ መምህራንን ሰብስቧል። ስለዚህ የከተማ ነዋሪዎችን ሲቪል ሰርቫንቶችን የትኛውንም የህብረተሰብ ክፍል በሚሰበሰቡበት ሰዓት ላይ ማታለያ አድርገው እያቀረቡት ያለው የቤት መስሪያ መሬት መስጠትን ነው። አዳነች አቤቤም በትናንቱ መድረክ ላይ የአዲስ አበባ መንግስት ሰራተኞች ሰብስባ 275 ሺ ቤት እስካሁን ድረስ እኮ ገንብተን አስረክበናል፣ እናንተ ስለማትቆጥሩት ስለማታወት ነው እንጂ 275 ሺ ቤት ገንብተን አስረክበናል እያለች ስትናገር ምላሷ እንዴት እንደታዘዛት አላቅም። እንግዲህ ኢህአዴግ የሰራቸውን ለምሳሌ ኮዬ ፈቼ፣ ቱሉ ዲምቱ፣ ቦሌ አራብሳ፣ የካ አባዶ፣ አያት፣ ጣፎ እና በመሳሰሉት አካባቢ የሰራቸውን ኮንዶሚኒየሞች ብትቆጥራቸው 275 አይሞሉም። እና ዳነቻቤ ግን አንድም የኮንዶሚኒየም ሳይት ሰርተው ሳያሳዩ ምናልባት አቦሬ ላይ ከተሰሩ 4500 ቤቶች ውጭ ማለት ነው ምንም በሌለበት ሁኔታ 275 ሺ ቤት እኮ ሰርተን አስረክበናል እያሉ ሲናገሩ ነበር። ከዚህ በፊትም ጠቅላይ ሚኒስተሩ 245 ሺ ቤት ሰርተን አስረክበናል ሲል ነበር። እስኪ ሰምተናቸው እንመለስ። አምስት አማራጮች እኮ አመጣን። አንደኛው መንግስት የጋራ መኖሪያ ቤቶችን እየገነባ የሚያቀርብበት ፓኬጅ ነው። ሁለተኛው በቁጠባ መልክ ለክራይ የሚቀርቡ ቤቶችን እየሰራን የምናቀርብበት ነው። ይሄ መንግስት የሚሰራው ነው። ከዛ ውጪ መንግስትና የግል በአጋርነት የሚሰራው ፓብሊክ ፕራይቬት ፓርትነርሽፕ የምንለው ነው። በሱ በስፋት እየሰራ ነው። አሁን ሶስተኛው በማህበር ተደራጅቶ እንዲሰራ ማድረግ እናንተንም የሚያካትት ማለት ነው። በማህበር ተደራጅቶ መሬት አይሰጥም፣ መሬት መንግስት እጅ ይሆናል። ግን ለእናንተ ይወሰናል። እንደ ከዚህ በፊቱ በማህበር ስም መሸጥ መለወጥ አይቻልም። ሲገነባ የቤት ባለቤት የምትሆኑበት ያኔ መሬቱም ቤቱም የእናንተ የሚሆንበት ማለት ነው። አሰራር ተዘርግቷል። አራተኛው ሪል ስቴት ነው። በሪል ስቴት ፕራይቬቱ በደንብ ማልማት እንዲችል ማድረግ። አምስተኛው ፕራይቬት መሬት ያለውና ገንዘብ ያለው አብሮ መስራት እንዲችል፣ እዛ ውስጥ ደግሞ ግለሰቦችም ቤት መስራት እንዲችሉ። በዚህ አይነት አካሄዶች ባለፉት 6 ዓመት ውስጥ 270 ሺህ ቤት በዳታ አለ ለጊቶች የሽማግሌዎች የመበለቶች ቤት እንጠግን እናድስ ያለውን ጉዳይ በሀገር ደረጃ 249 ሺህ ቤት አዲስ ገምተናል። ያው እንዳሰማችሁት ነው። እንግዲህ ይህ ጉዳይ የብልጽግና ማታለያ መደለያ ሕዝብ ማንበርካኪያ እና በቀጣው ምርጫ እንዳልኳችሁ ከኢዜማና ከአብንጋ ተወዳድሮ የማሸነፊያ መንገድ ነው መንገድ ነው። አዳኔ ስትናገር እንደሰማችሁት መሬቱን መሸጣችሁም ቤቱንም መሸጣችሁም መሸጣችሁም ከገነፋችሁ በኋላ ትኖሩበታላችሁ ነው የምትለው። በማህበር አደራጅተን እንሰጣለን ነው የሚባለው። ይሄ በተለያዩ የክልል ከተሞችም ጭምር ተግባራዊ እየተደረገ ያለ ጉዳይ ነው። እንግዲህ አንድ መንግስት ሰራተኛ የሆነች ካሬሜትር መሬት ሰጥታችሁ በማህበር የሚሰራበት ማለት ነው። ቆጥቦ ምን ብሎ ምን ብሎ እስኪሰራ ድረስ አስር ዓመት ይፈጅበታል እና አስር ዓመት ሙሉ ለዛች መሬት እያልክ ለብልጽግና ሰጥ ለጥ ብለህ ትገዛለህ ማለት ነው። ያሰቡት ይህንን ነው። መጨረሻ ላይ ወደ ግንባታ ልገባ ስትል ሌላ መመሪያ አውጥተውም ሊያግዱ ይችላሉ፣ ሊያግዱ ይችላሉ። ባለፈው ኮንዶምኒየም ላይ የአዲስ አበባ ባሉ ኮንዶምኒየሞች በአንድር ውስጥ አንድ ሰው ያልገባን ኮንዶምኒየም ነጥቃለው የሚል ማስታወቂያ እንደለጠፉት ሁሉ እንግዲህ አስባችሁታል። ባለድል ተብላችሁ ዛሬ ፊኒሽንግ ለመስራት ከአንድ ሚሊዮን ብር በላይ ያስፈልጋል። ያንን ህዝብ በአንድ ወር ውስጥ አጠናከ ካልጨረስክ ቤትህን ወርስሃለሁ ብለው ከዛ ሁሉም በችኮላ ኮንዶሚኒየሙን እንዲሸጥ እንዳደረጉት ከዛ ሁሉም ኮንዶሚኒየም ሻጩኑ ሲመጣ ደግሞ ቤት ዋጋ ሲረቅስ ኮንዶሚኒየም ዋጋ ሲረቅስ ደግሞ እነሱ ብራቸውን ፕሪንት አድርገው ገዥ ሆኖ እንደተከሰቱት አሁን የአዲስ አበባ ኮንዶሚኒየሞች አብዛኛው በኦሕዴዶች የተያዙ ሆነዋል። እነዛ አድርገው ህዝቡን አነሂተው በችኮላ እንዲሸጥ አድርገው ራሳቸው ሀብት እናፈሩት ሁሉ ነገ ደግሞ ዛሬ መሬት ሰጥተው የተወሰኑ ዓመታት ተንበርክከት እንድትገዛቸው ካደረጉ በኋላ ደስ ያላቸው ቅቅን ደግሞ ሌላ መመሪያ አውጥተው ይቀቡሃል። ይሁንና የኢትዮጵያ ሕዝብም ይሄን አካሄዳቸው አላማው ምን እንደሆነ ተረድቷል። ትናንት ራሱ አዳነች አቤቤ የአዲስ አበባ ሲቪል ሰርቫንት ሰብስባ በማህበር ቤት ስለመስራትና መሬት ስለመስጠት ስተዋራ በደስታው ህዝቡ በጭብጨባ ሲገልጽላት አልነበረም? ጉም እንደሌለው ይረዳል። ከዚህ በፊት ለመንግስት ሰራተኛ እኮ እናንተ አልሰማችሁም እንጂ ወደ አምስት ሺህ ምናምን ቤት ሰተናል ትላለች። አዋ ሰጥታችኋል። የሰጣችሁት ግን ከኦሮሚያ ክልል በዝውውር ወደ አዲስ አበባ ምትተናቸው ለስራ እና የቤት ኪራይ ዋጋም ከደሞዛችሁ ጋር የሚመጣጠን ስላልሆነ ለነዚህ ለነዚህ ሰራተኞች እንዲሰጥልን እንጠይቃለን ተብሎ በተጻፈ ደብዳቤ መሰረት የአንድ ቋንቋ ተናጋሪ ለሆኑ ሰዎች ነው የሰጣቸው። እኔም ፌዴራል ላይ እሰራ ስለነበር አውቃለሁ። እጅ ከፍንጅ ሁሉ ይዘናቸው ነበር። እጅ ከፍንጅ አንድ መስሪያ ቤት ውስጥ ከምንሰራ ሰዎች መካከል የአፋን ኦሮሞ ተናጋሪዎቹን ብቻ ዘርዝረው ሊስት አድርገው ለታከል ቁማልቀው ነበረ። እሱ አዳነች አቤቤ ለመንግስት ሰራተኛ ቤት ይሰጣል ያለችው ይሄንን ነው። ይሄንን ቤት የሰጡት ደግሞ ከባላደለኞች አዲስ አበባ ነዋሪዎች ከጉርሳቸው ቀንሰውና ቆጥበው የሰሩትን ቤት ነጥቃ ነው እና እንደ አጠቃላይ ግን በኢትዮጵያ ደረጃ አሁን ላይ አገዛዙ ተመልሼ ወደ ህዝብ ልብ ለመግባት በቀጣይ 1 ዓመታት 15 ዓመታት የኢትዮጵያ ህዝብ ለመግዛት መሬትን ልጠቀምበት ይገባል በማለት መመሪያ ማውረዱን የደረሰ መረጃ ያመለክታል። ሁለተኛው አማራጭ ደግሞ የባህር በርን ነው። በሁለተኝነት ደግሞ ብልጽግናና ህዝቤን ከጎን ያሰልፍበታለሁ ብሎ እንደ አማራጭ የያዘው የባህር በርን ጉዳይ ነው። የባህር የባህር በርን ጉዳይ አጀንዳ አጠናክረው ገፍተውበታል። ክረምት ላይ ከኤርትራ ጋር ወደ ጦርነት ለመግባት በዝግጅት ላይ ይገኛል። እስካሁን ድረስ ብልጽግና ስለ ኤርትራ ሲያወራ የነበረው ከኤርትራ ጋር ወደ ጦርነት ስለመግባት ሲያወራ የነበረው ለፕሮፓጋንዳ ቢሆንም፣ አሁን ግን በተጨባጭ ወደ ጦርነት ለመግባት በዝግጅት ላይ እንደሚገኝ ለጠለስ ሚዲያ የደረሰው መረጃ ያመለክታል። የብርሃኑ ጁላ የትናንቱን ንግግር የሚያመላክተው ይሄንን ነው። ብርሃኑ ጁላ በባህርም በምድርም በየትኛውም መንገድ የሚመጣን ትንኮሳ መመከት የሚችል ዘመናዊ ሰራዊት ገንብተናል በማለት ሲናገር ነበር። ማን እንደጠየቀው ግልጽ ባይሆንም እንደዚ አይነት መልስ ሰጥቷል። እንግዲህ ከጎረቤት ሀገራት እስካሁን ድረስ የተፈጸመ ትንኮሳ የለም። ትንኮሳ በሌለበት ሁኔታ ግን ትንኮሳ ከፈጸማችሁ ፈጃችኋለሁ የሚል ዛቻ ግራ የሚያጋባ ቢሆንም ብርሃኑ ጅላ ግን በተዘዋዋሪ ተናግሯል። በባህርም በምድርም ጭምር የትኛውንም ኃይል ማንበርከት የሚችል ሰራዊት ገንብተናል ብሏል። ይሄ እብሪታቸው የተለመደ ነው። ወደ ጦርነት ለመግባት ሲያስቡ የተገነባ ሰራዊት እንዳላቸው ይገልጻሉ። ጦርነቱ በተጀመረ ቅጽበት ግን ሰራዊቱ ሲፈርስ ታወታላችሁ። ይሄ ደግሞ ትናንት በትግራይ ጦርነትም ታይቷል። በፋኖ ጋር እየተካሄደ ባለው ጦርነትም የታየ ጉዳይ ነው። የብርሃኑ ጁላ ሰራዊት ለወራት ሲደራጅ ይከርምና ጦር ሜዳ ባስገባው ቅጽበት ፍርስርሱም ይወጣ ነው። ዶሴ ላይ የተከሰተው ነገር ቢረሳ አይደለም። ግዙፍ ሰራዊት አለፈ ተብሎ ሲታሰብ ከምኔው ቀጠነለት በሚባል መልኩ ወደኋላ ዙሮ ሲያቀጥ ነው ታይቷል። እና ይሄ ነገር ነገ በኤርትራም እንደሚከሰት ቢያውቁትም የኢትዮጵያ ሕዝብ መቸም ጠላቅ ገፍቶ መጣብ ከተባለ አይጨክርብኝም ና ይህን የባህር በር ጉዳይ ልገባበት ይገባል ለተወሰነ ጊዜ ቢሆን አሰብን በመቆጣጠር እሱን የፖለቲካ ወረት አድርጌ መንቀሳቀስ ይገባኛል የሚል ውሳኔ ወስኗል። የነ ማርቲን ፕላውትን ፖስት የሚያሳየው ይሄንኑ ነው። አብይ አህመድ በአውሮፓ ጉዞ አንዳንድ ሀገራት በቀጣይ ከኤርትራ ጋር ስለሚያደርገው ጦርነት እና ለዛ ደግሞ የፋይናንስም የጦር መሳሪያ እገዛ እንዲያደርጉለት ሲጠይቅ መክረሙን የነ ማርቲን ፕላውት ፖስት ያመለክታል። በነገራችን ላይ እንዲህ አይነቱ ጉዳይ በአምባገነን ስርዓቶች በአምባገነን አገዛዞች ዘንድ የተለመደ ጉዳይ ነው ውስጣዊ የሆነ ጫና ሲበዛባቸው፣ ህዝባዊ ቁጣ ሲነሳባቸው፣ የህዝቡን ትኩረት ለመስለብ እና እንቅስቃሴውንም ለማክሸፍ ልዩ ልዩ ቴክኒኮችን ይጠቀማሉ። ለምሳሌ ያህል ከነዚህ ቴክኒኮች መካከል አንዱ ከጎረቤት አገራት ጋር ሆን ብሎ ወደ ግጭት መግባት፣ ከውጫዊ ኃይሎች ጋር ወደ ጦርነት መግባት የተለመደ ቴክኒክ ነው። ከዛ ውጫዊ ጠላት መጣበብ፣ የጋራ ጠላት መጣበብ ማለት በማለት ህዝቡን ከጎናቸው ለማሰለፍ ጥረት ያደርጋሉ። አብይ አህመድም እንደዛ አድርጎ ነበር። ትናንትና ከሶማሌ ጋር በተያያዘ ሶማሌላንድ ጋር ኤምኦዩ ከተፈራረመ በኋላ ሶማሌ ሪፐብሊክን እንደ ጠላት መመቁጠር፣ ከዛ ህዝቡን ከጎኑ ለማሰለፍ ጥረት ሲያደርግ ነበር። ግን በተገላቢጦሹ ነው የተከሰተው። እንደውም የሶማሌ ብሔርተኝነት እንደ ጉድ ነው የተቀጣጠለው ማለት ይቻላል። ኢትዮጵያውያን በሀገራዊ ስሜት ጦፋው ከጎን ይሰለፋሉ ብሎ ሲያስብ የሶማሌን ናሽናሊዝም እንዲቀጣጠል ማድረጉ የሚዘናጋ አይደለም በኤርትራ ጉዳይ እነዚሁ በተመሳሳይ መልኩ ህዝብን ከጎኑ ለማሰለፍ ጥረት ሲያደርግ ነበር ባህር በርን በማንሳት እና ፕሮፓጋንዳ በመንዛት የውስጣዊ ችግሮቻችንን ፈተን ውጫዊ ጠላታችን ላይ ትኩረት እናድርግ የሚል ቅስቀሳ ሲያካሄድ ነበር ከዛ እንዲህ አይነት ነገር አልሳካሲም ደግሞ ምን ያደርጋሉ ውስጣዊ ግጭት ይቀሰቅሳሉ ማጆሪቲውን ከጎናቸው የሚያሰልፉበትን ማይኖሪቲ ወይም እንደ ጠላት የሚመለከቱትን እነሱን የማይደግፋቸው ወቃይ ጠላት ብለው የሚያስፈርጁበትን ጥቃት ያሰናዳሉ። ይሄ በአብይ አህመድ ዘንድ የተለመደ ጉዳይ ነው። ኦሮሞውም ከጎኑ ለማሰለፍ ብዙ ነገር ሲያደርግ ነበር። የአቢሲኒያን አከርካሪ ጎምጄላችኋለሁ፣ ሰሜኑን አዳቅሜላችኋለሁ እያለ በኦሮሞ ኤሊት ዘንድ በኦሮሞ ህዝብ ዘንድ ቅቡልናን ለማግኘት ጥረት ሲያደርግ ነበር ከዛ ውጭ ትርክትን መቆጣጠር ትርክትን የመፍጠር ስራ በከፍተኛ ሁኔታ ስራ የነበረው ጉዳይ ነው። ሚዲያን መቆጣጠር ሚዲያን ተቆጣጥሮ ኢንተርኔት ዘግቶ የአስቸኳይ ጊዜ አዋጅ አውጆ ከሱ በተቃራኒ ሀሳብ ያላቸውን ግማሹን አስሮ ግማሹን ከአገር አባሮ ብቻውን የፕሮፓጋንዳ ዘመቻ ሲከፍት ቢከርምም፣ ብቻውን ሲለፈልፍ ቢከርምም ግን እስካሁን ድረስ የሸጠው ትርክት የለም። በነ ዳንኤል ክብረት አማካኝነት በነ ለገሰት ሁሉ አማካኝነት ትርክት ትርክት አሰባሳቢ ትርክት እየተባለ ብዙ ነገር ሲወራ ቢከርምም የሸጠው ትርክት የለም። ለምን ክፉ ነገር እያደረግ እኩይ ነገር እያደረግ መልካም ትርክት ልትገነባችንም? በታታኝ ድርጊት እየፈጸምክ አሰባሳቢ ትርክት ልትገነባችንም? እና ብልጽግና አስቸኳይ ጊዜ አዋጅ አውጆ ሚዲያዎቹን ዘግቶ ቅዋሚ ድምፆችን አፍኖ አፍኖ ህዝቡን ከጎኑ ለማሰለፍና ያጣውን ቅቡልነት እንደገና ለማግኘት ጥረት ቢያደርግም እሱ አልተሳካለትም። ስለዚህ የመጨረሻ ኦፕሽን ምንድን ነው? ማባበያ ማታለያ ማቅረብ ነው። ስለዚህ እንደ ማባበያ ደግሞ የቤት መስሪያ መሬትን ለመጠቀም ጥረት እያደረገ ይገኛል። ህዝብን ከጎኑ ለማሰለፍ ቀጣዋ ምርጫ ይቺ ሀገራዊ ምክክር ምናም የምትባለውን የእሱን እቃቃ ጨዋታ በዛች ራሱን ጠጋግኖ ደግሞ 115 ዓመት ለመቆየት የኤርትራን ወይም የባህር በርን ጉዳይ ዋና አጀንዳ አድርጎ ይዞታል። ስለዚህ በቀጣይ ክረምት ከኤርትራ ጋር ወደ ጦርነት መግባቱ የተረጋገጠ ጉዳይ ሆኗል። ወደ ቀጣዩ አጭር መረጃ ሲሸጋገር እንግዲህ ከኤርትራ ጋር ጦርነቱ አይቀሬ ነው በመባሉ የተነሳ አማራ ክልል ላይ ያለውን መከላከያ በከፊል ለማውጣት አብይ አህመድ አቅዷል። ብርሃኑ ጁላም በትናንቱ ንግግር ላይ ከአማራ ክልል መከላከያ ሊወጣ እንደሚችል ፍንጭ ሰጥቷል። የሀገራችን የባህር ኃይል ከማቋቋም እና ከቀጠናው ካሉ ሀገራት ጋር በትብብር ከመስራት አንፃር ምን እየተሰራ ነው? በየብስም በባህርም ቀጠናው የተረበሸ ጥሩ ቀጠና አይደለም። ይህን ቀጠና ደህንነት በባህርም በየብስም ለማረጋጋት እኛ ተባብረን ለመስራት ዝግጁ ነን። ይሄን እያደረግን እያለን ግን እኛ ወደ ባህሩ እንዳንጠጋ የሚፈልጉ ኃይሎች አሉ። ኢትዮጵያ ወደ ባህር ባል በር ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። በቅርብ ቀን ክልሎች የራሳቸው ፀጥታ ራሳቸው እንዲመሩት ወደ ማድረግ እየተሸጋገር ነው። ትንሽ ከእነሱ አቅም በላይ የሆነ ሲመጣ ወደዛ ስራ ገብተናል። በከፍተኛ ደረጃ ደግሞ ጠላት አዳክመና የክልሉን ሰላም ማስከበር የሚችል ሚኒሻና አድማ በታኝ ገንብተናል በአማራ ክልል እያለ ሲናገር ነበር። በነገራችን ላይ አማራ ክልል ላይ የአንድ ሚኒሻ የአንድ አድማ በታኝ ደሞዝ የሶስት መከላከያ ደሞዝ ነው። እና 15 ሺህ ብር ይከፈላችኋል የተባሉ ገበሬዎችም መጥተው በሚሊሻነት መመዝገባቸው የሚታወቅ ቢሆንም መከላከያ ከወጣ ግን ፋኖ በአንድ ቀን አማራ ክልልን ይቆጣጠራል የሚል ስጋታቸውን፣ ቅሬታቸውን እያቀረቡ ነው ይላል የደረሰብ መረጃ። እነ ብርሃኑ ጁላ፣ እነ ብርሃኑ በቀለ በቀጣይ ክረምት ከኤርትራ ጋር ለማካሄድ ባሰቡት ጦርነት ላይ ለማሳተፍ ከአማራ ክልል መከላከያን በተወሰነ መልኩ ለማውጣት ቢያቅዱም በብአዴኖች በኩል ባድማ መታይ በሚሊሻ በኩል ግን መከላከያ ድሮኑ ከወጣ ከባድ መሳሪያው ከወጣ ድሮኑ ጥቃት መፈጸሙን ካቆመ አኖ በአንድ ሳምንት ውስጥ ክልሉን ያጥለቀልቀዋል። መልሶ ከሁለት ዓመት በፊት የነበረው ክስተት ይከሰታልና እባካችሁ ስለሌላ ጦርነት ጦር ማንቀዳችሁን አቁሙ እያሉ ነው፣ ይላል ለጠለስ ሚዲያ የደረሰው መረጃ። ብአዴንም ከኤርትራ ጋር የሚደረገው ጦርነት ቢቆይ እያለ ነው፣ ይላል የደረሰው መረጃ ቢቆይ አማራ ክልል ላይ እናሰብነው አይደለም። ስንት ክፍለ ጦር እንደመሰስ ስንት የፋኖ አመራር ገደል። ያን ጊዜ የነበረው አመራር አሁንም አለ። ያን ጊዜ የነበረው ክፍለ ጦር አሁንም ቢሆን በተለያዩ ቦታዎች ላይ ተበታትኖ ያለበት ሁኔታ ነው ያለው። ክረምቱን እየጠበቀ ነው ፋኖ እና በቀጣው ክረምት ድሮን ጥቃት የማይፈጸምበት ክረምት እየጠበቀ ነው። ስለዚህ ይሄ በሆነበት ሁኔታ መከላከያ ራሱ አማራ ክልል ባለበት ድሮን ጥቃቱ ከቆመ ፋኖ ዘመቻ ማወጁ አይቀርም። ስለዚህ መከላከያ ከወጣ በእርግጠኝነት አማራ ክልልም ፋኖ ያጥለቀልቀዋል እና ይሄ ጦርነት ቢራዘም እያለ ነው ብአዴን ይላል፣ የደረሰ መረጃ። ሆኖም ግን ይሄ የብአዴኖች ቅሬታ በኦሕዴዶች ዘንድ ቅቡልነት አላገኘም። የአሰብ ጉዳይ ግድ ነው ብለዋል። በቀጣይ ክረምት ብዙ የተዘጋጀንበት ጦርነት ነው። የተዘጋጀንበት ጦርነት ደግሞ ሊቀር የሚችል አይደለም ብለዋል። ያለ ደም መኖር የማይችለው ያለ ግጭት ያለ ትረምስ ያለ ደም መፋሰስ መኖር የማይችለው አብይ አህመድ። የለም የለም ብዙ የተዘጋጀሁበትን ጦርነትማ ሳላሳካ አልቆምም ብሏል፣ ይላል የደረሰ መረጃ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የዛሬው ዝግጅታችን ይህን ይመስላል። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ብሎም ዝግጅታችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱላለሁ አመሰግናለሁ።